የአቤል እናት ሰላም ከቤት ውጭ ብላት ስለነበረ አይ ምን አርጌ ነው ግን ፈጣሪ በልጅጦት እንዲምታሰቃየኝ ደግሞ ደህና ልጄን አገኘሁ ብዬ ደስ ሲለኝ አሁን ደግሞ ልለየው ነው እያለች ታለቅሳለች። ሰላም በር ስር ተደብቃ እሳይ እንዲህ ስታለቅሽ እንዴት ደስ እንደሚለኝ አንጀቴ የኮኖቄ በሚጠጣው ሰሞኑን እንዲህ ነበር ስታቃጤኝ የነበረው። እያለች ብቻዋን ታሾከሾካለች። የአቤል እናት ግን አይ ፈጣሪ ወይ ግን እንደው ምን አርጌ ምን በድዬ ነው ግን እንደዚህ የምትቀጣኝ፣ በልጅ እጦት እያለች ታለቅሳለች። እስቄልም ወደ እና አቤል ቤት ሄዶ በር እያንኳኳ ነው። በሩን ሲያንኳኳ የከፈተችለት እናቱ ነበረች። ወይ እስቄል፣ ሰላም ነህ? ደህና ነኝ። ምኑነ ነው ምኑነች ነው ግን ሰደ ውልልሽ እኮ ስልክሽ፣ አይሰራም ምንድን ነው የተፈጠረ? ችግር አለ የማላቀው ነገር። አዎ ልጄ አለ የተፈጠረ ችግር አለ። እሺ ይኸውልህ ልጄ እኔና ቤል እናትና ልጅ እንዳልሆን ስለሚያውቅ እቤት ውጡ ተብለናል። ምን ነው ልጄ ምን ነው፣ ምን ሆነህ ነው? ምን ችግር አለ? እን የተፈጠረ ችግር አለ አዎ እማዬ፣ የተፈጠረ ችግር አለ። ቤታችን እንዳለ አካባቢያችን በመንገድ ልማት ፈርሷል እና ሁላችንም መቃውጥተናል። እሺ እማ፣ አሁን እጅሽ ላይ ትንሽ ብር ይኖራል ወይ? ልጅ፣ ምንም ብር የለኝም ልሽ። እሺ እሺ፣ አሁን እንዴት ነው ያሰብ ምንድን ነው እያሰብሽ ያለሽ ማዬ? ምን ነው በቃ ወይ ተመልሼ ሌላ ሰው ቤት እገባለሁ አለዛ ደግሞ ጎዳና ወጥቼ እቀመጣለሁ። ምን አደርጋለሁ እንዴ፣ እማዬ እንዴት ነው እንደዚህ የምታስብ ይጎዳና ታዲያ ምን ላርግ ልጄ፣ ወይ ትምህርት የለኝ፣ ወይ እውቀት የለኝ። እንደ ሰው ተንቀሳቀሽ እንኳን አልኖርም። ያለኝ አማራጭ እሰው ቤት መስራት ነው እማዬ። እንደምንም በይና ትንሽ ቀን ታገሽ እሺ። ዊ ልጄ፣ ልጅቷ የምታስቀምጠኝ አይነት አይደለችም። እንዲሁ እንደ ወገብ ቅማል ከላይ ላይ ተጠምዳለች። እናም አልቻልኳትም እና ማዬ፣ የዛሬና ዳር ብቻ እንደምንም ችለሻ ተደሪ ተፍተፍ ብዬ እንደምንም ብዬ ቤት እፈልጋለሁ ማየ፣ ከዛ ትመጫለሽ። ምንም ችግር የለውም፣ አትጨነቅ እስቄል። ምንም ችግር የለውም። እኔ እወጣለሁ፣ ክፍለ ሀገር እጂ ዘመዶቼ ጋር ቢሆን እቀመጣለሁ እና ምንም እንዳትጨነቅሽ። ልጅ ትልና ትልከዋለች። ሰላምም ስራዋን ከሰራች በኋላ ለአቤል ይውልህ አቤልዬ አዳምጠኝ ይኸውልህ፣ እውነት እናትህ ብትሆን ደስ ይለኝ ነበረ። ግን ደግሞ አልሆነም፣ ምንም ማድረግ አይቻልም። አየህ ግን ዴኒ መደረጉ ምን ያህል ጥቅም እንዳለው ይኸውልህ፣ እናቴ ናት ልጄ ነው ብላ ሊጠቀሙብህ ነበረ። እናም ተው፣ እኔ የምልህን አንዳንዴ አዳምጠኝ፣ የምልህ በምክንያት ነው። ስለዚህ አዎ፣ ልክ ነሽ ሰላምዬ፣ ትክክል ነሽ። አመሰግናለሁ። ስለዚህ በጣም አመሰግንሻለሁ ሰላም ሰላምዬ እሺ ምንም ችግር የለውም ስለዚህ አሁን ምንም እንትን አትበል አታስብ እሺ አረ ችግር የለውም ሰላምዬ አንችን አንቺን ስላስቀየምኩሽ ና ስላስከፋሁሽ ዛሬ ወደ ውጭ ወጣ ብዬ ጋብዝሻለሁ አረ ችግር የለውም እዚሁ ቤት ውስጥ ነው የትም አንሄድም ትለዋለች እሺ እኔማ እናቴ ናት ብዬ አመኘ ተረጋግቼ ደስ ብሎኝ እየኖርኩ ነበረ። ግን ከዚህ በኋላ ሰላምዬ አንች አንቺ ባልሽ መንገድ ሁሉ ሄዳለው እመራለሁ። ከዚህ በኋላ የምትኝ ነገር ከሺ ውጪ ምንም መልስ የለኝም። አንችን አላንገራግርም። እሺ እሰማሻለሁ። እሺ አቤልዬ እሺ ያው እንግዲህ ሴትዮዋም ዝም ብለህ እንግዲህ ስራ ብላ ስለመጣች አንድ ወር ምናምን ብናያት ምን ይመስልሃል? ዊ ደስ ይለኛል። ምንም ችግር የለውም። እሺ፣ አመሰግናለሁ ሰላምዬ። ደስ ይለኛል በቃ ሻ አይዞህ። እሺ እናትህ ብትሆን ደስ ይለኛል። ደግሞ እግዚአብሔር ምን ይታወቃል፣ እናትን ታገኛታለህ። እሺ በቃ አሁን የሆነ ቦታ ደርሽ ይልምጣሽ ሰላምዬ ይላትና ጥሏት ይሄዳል። እሷም በደስታ እሺ ብላ ብቻዋን እቤት ትቀራለች። የአቤል እናትም ዝቅልን ሸኝ ታስተመለስ አቤል ከቤት ሲወጣ ተገናኙና፣ እማዬ በጣም ይቅርታሽ ስለተፈጠረው ነገር እውነት፣ እኔም ልጅሽ ሁኜ እናቴ ብትሆኝ ደስ ባላይ ነበረ። እናም ይቅርታ አድርጊልኝ። ውይ ልጄ፣ ምንም ችግር የለውም ችግር የለውም አቤልዬ እኔ እንደ እናት ስላየኸኝ እስከ ዛሬ ድረስ እንደ እናት ካክብረት ስላኖርከኝ ከልብ አመሰግናለሁ። ግን መወረድ ቋንቋ ነው፣ ልጄ ነህ። እኔም እናቴ ነሽ፣ እሽ ይላትና፣ እሷም ወደ ቤቷ፣ አቤልም ወጣ። ሰላም ግን በቀሏን መበቀል ስለጀመረች፣ እይ ውልሽ፣ እኔ ሰላም አይደለሁም። አሁን እልሄ ነው ምወጣብሽ። እሽ አሁንማ ሙሉ ስልጣን ተሰጥቶኛል። ምን ማድረግ ይቻላል እያለች የፌስ አቋን ትስቃለች ምን ነው ዛሬ ቀኑም ሙሉ ፊትን ጥለው ትውላለ እንዴ ምን ሆነህ ነው ቆይ ያንን ግጥም የመሰለ ጽፍ ልህ ምን ሆነህ ነው ዛሬ ያስቀየምኩ ነገር አለ እንዴ ኧረ አይደለም እባክህ ጓደኛዬ ማዘርና ማዘርና አቤል ዲኤን ወስደው ውጤታቸው ልክ እንዳልሆነ ስለነገረችኝ ነው ማዘር ሀሳብ ውስጥ የገባሁት። ውይ በጣም ይገርማል። ያ ሁሉ ማስረጃ ነግረኸኝ እንዴት ይሄ ነገር ሊፈጠር ይችላል? እ ይው እንደምታዩ ነው እንዳለ ሰፈራችን ሁሉ በኮሪደር ልማት ፈረሰ። ሴትዮዋም የቀራቸውን ብር ነበረ ብር ስጠኛ አሉኝ። እኔም ላይ ምሮ ስል ሰጣቸዋለሁኝ። እሺ ጓደኛ ዛሬ አይደል ቀጠሮዋ? ምን ልትላት ነው? እሺ ጓደኛ ደላላው ጋር እንዴት ነሽ? ዊቭስ ማአም እኔ ከልጁ ጋር ፍቅር ሳይዘኝ አይቀርም ግጥሙ እንዴት ደስ እንደሚል። እሺ አሁን እሺ አንችስ ከአቤል ጋር እንዴትነሽ አይ አቤል እንደሚወደኛ ያውቃለው። መቶ ፐርሰንት እርግጠኛ ነኝ ይወደኛል። ግን ሚስቱ በጣም ከባድ ሰውናት ማለት እሷ የቀረበችው ለገንዘብ ብላ ነው። ብታይ የአቤልን እናት እንዴት እንደምታንቀጠቅጠው ብታይ። የእናቱን እኮ ዲኒም በገንዘብ ነው ያስለወጠችው። ስለዚህ በጣም ከባድ ነው፣ እንዴት እንደምታንገበግባት ብታይ እናቱን ብታይ። ይኸውልሽ አሁን እኔ የራሴ ማረግ ከፈለኩኝ አቤልን፣ አቤል ዲኒው የውሸት ነው፣ እናትህ እውነተኛ እናትህ ናት እናም በገንዘብ ነው ሰላም ያስቀየረችው ብለው እምቢም ሚለኝ ይመስልሻል አቤል ያፈቅረኛል ለምን መሰለሽ በእናቱ አይደራደርም አቤል እናቱን በጣም ነው የሚወዳቸው ሰላም ግን ያው ለገንዘብ ስለሆነ የቀረበችው እንግዲህ አንቺ ታውቂያለሽ ጓደኛዬ አይዞኝ ትላታለች አሁንሽ ልትሄድ ነው አሁን በዚህ ስሜት እጄ ነው እሷን የማናገራት እኔ ፍቅር ሲይዘኝ የሆነ ጦስ አያጣኝም። አንተዬ እንደ አንተ ዝቅል ደግሞ ምን ሆነ ነው? ከፍቅረኛ ጋር ስትሄድ ፍቅርን፣ ከቤተሰብ ጋር ስትሄድ ቤተሰብን፣ ከጓደኛ ጋር ስትሄድ ጓደኛህን ነው መምሰል ያለብህ። ስለዚህ ምንም ችግር የለውም በላ። አሁን የጻፍኩልህን ግጥም ይዘህ ሂድ።